ክብር ለጌታ ይሁን። እግዚአብሔር ትልቅ ነው፣ እግዚአብሔር ትልቅ ነው። እኛም ማናቀው ብሎ ባሪያው እንደተናገረ እግዚአብሔር አምላክ አይቀደምም። ጥላት ሊቀድምም ቢሮጥ ቢሮጥ ማታ ሄዶ ኢየሱስ ያፈርስበታል። ክብር ለጌታ ይሁን። ክብር ለጌታ ይሁን። ለዚህ አምላክ ክብር አምጣት። የሱስ ክርስቶስ ጌታ ነው። እኔ ያላወቅኩት ነገር ታምሜ ውስጥ እግሬ ላይ አክንታሮት ወቅታ ቢኖሮ አላወኳትም። ኩላሊት ይባላል ሆዴ እንደዚህ ይነፋል። ሆነ ሰርግ ሄጄ አንድ ኩባያ ገብስ ጠጥቼ ተመጣሁ፣ ሆዴ ኮረቦ ያህላል። ትኝት ነው እምለው ጌታ ሆይ ምንድ ነው? አንተን ይዤ እላለሁ። አንተን ይዤ ተብዙ ነገር ተፈውሻለሁ። ባወራችሁ ባወራችሁ አያልቅም። ጌታ የፈወሰኝ አሁን ምንድ ነው ስል ጸሎት ጓድ ሄድ ያለው ማለዲያ ጸሎት እንሄድ ያለን በአስራ ሁለት ሰዓት እየተነሳን እንዲህ እያነከስኩ ስሄድ ጌታ ሆይ ታንተ ተበለጠ ቀመጤህ በሽታ እለዋለሁ። ብቻ የንሰድ አንተን ታሸነፈ ይኸውልህ እያልኩ ስል፣ አክንታሮት ሲል ሲል እዚህ ደረሰ። ይህና ይሄ ላይ እንዲህ ይበላኛል፣ ይህ ላይ ደረሰ። አዛጋና ና ውድቅላለሁኝ፣ እንጠራራለሁኝ። ምንድን ነው እያልኩ ስል፣ አሁን አገልጋዬን ሳማክረው፣ ን ችርቻሮ ገበያ ገበያለሁ፣ ወገቤ እንዲህ አይቀመጥም፣ እንዲህ እንዲህ ስል አንድ ነገር መሆነሽ አለ አለችኝ አንድ ሴት። አረ ኩላሊት ያመኛለ አላወቅኩትም አልኳት። እስቲ እግሬን አየችና ሄው ቁጭ ብላለች። እግርሽ ላይ አይኗን አብርታ ተቀምጣለ ያለችኝ። እንዲ ባሰባት ያወቅኳ ጊዜ የታወቀች ጊዜ ፈነጨችብኝ። አሁን ስል አበጠ ጉልበቴ ፊት ያሳያል። አወለወለ ሳነክስ አሽጋሀኩ አሽንሽ ስለው ጊዜ አይ አንቺ አክንታረቷ መንስኤ ነው። ውልቅ የለሽ አ ለ የተመለስኩ እንዲህ አባትሽ ይቆርጣል አንቺው ራስሽ ቁረጭና ሰሪባት አለኝ። እኔማ እንግዲህ ይሄንን ቅጣጥል ነገር ቀንጥቤ አላስርም እያልኩ በውስጤ ሲከለከለኝ፣ አሁን ልጆች አሉኝ ግማሾቹ እዝህ ወብርሽን ነው የምትደረጊው ይሉኛል እዛ ደግሞ ወንድ ልጅ አለ። ወደ ደሴ ያወጣሏልና ሲደውልባቸው ይሄ የዚህ የትርክዛት ይከብደኛል። አስር ሺህ ተከፈል ኪዛሃና ያውም ይከብደኛል። እኔማ ወብርሽን አልሆንም አልኩኝ። ወብርሽን አልሆንም ለጌታ ታሸነፈው፣ ያሸንፈው ያንን ቅጠል ደግሞ

እሷ እደረሰባት፣ ንቀላለች። ኦ ሃሌሉያ! ተእስር ጀምሬ ላውራችሁ ብዬ ነውም፣ ይቅርታ ጎት፣ ትቸባችኋለሁ። ኢየሱስ ያድናል። ባልሆነ መንገድ መጥቶ፣ የእሱ መንገድ ሌላ ነው፣ እኛ የምናስበው ሌላ ነው። በሚመጣበት በኩል አታወትም። ኢየሱስ ይታደጋል። ኢየሱስ ያድናል። ክብር ለጌታ ይሁን። ሃሌሉያ የመጣሁት ከገላን ነው። እኔ እግዚአብሔር ያደረገልኝ ነገር ሰው አንድ ቀን እራሱ መተኛት ሶስት አመት አልተኛም ነበር። እንቅልፍ እንቅልፍ ባል አላውቅም። እና በጣም ያመኛል፣ ሌሊት ልክ ስተኛ ያመኛል። እባክሽ ጓደኛዬ ጋ አለች እና እባክሽ ይዘሽኝ እንጂ ነብይ ሄኖክ ጋር ውሰጂኝ እኔ እድናለሁ እዛ ከሄድኩኝ አልኳት። ይዛ ይመጣች፣ እግዚአብሔር ይስጣት። ዛሬ እዚ ጋር ቆሜ ሳወራ ለእናንተ ቀላል ይመስላል፣ በጣም ከባድ ነው። እንቅልፍ አንድ ቀን ማደር ማለት ነው። እና እዚ መጥቼ እዚች ጋ ቁጭ አድርጉት። ነብይ ሄኖክ ለማግኘት ጓጉቼ ነበር። ሮጬ እሱን ሳናግረው የጸሎት ይበቃል ውስጥ ገባ። ነብይ ሄኖክ ማለት እግዚአብሔር ይባርከው። ከዛ ወዲህ ማታ ገባ ሆኝ ጠዋትን ይነቃው። ባለቤቴ እዚ ጋር አለ ይውኸው ሁለት ወር ሆኗል። ከዛ ወዲህ ጠዋት ለምነቃው እግዚአብሔርን አመስግኑልኝ፣ አመስግኑልኝ እግዚአብሔርን። ሌላ ደግሞ ባለቤቴ ሁሌ በጣም በመኪና ይቸገራል። ጠዋት በጣም ተጨናንቋል ሲወጣ፣ ተው አልኩት የነቢዩ ሄኖክ አምላክ ይጠብቀሃል፣ እሱ በደም ይጠብቅ እያልኩት መኪና ላይ ወጥቶ እግዚአብሔር አጠረፋልኝ። አመስግኑልኝ እግዚአብሔርን አመስግኑልኝ። ከሁለቴ ከሞት ዳነልኝ ባለቤቴ እዚህ ጋ አለ። እግዚአብሔርን አመስግን። የሆነው አምላክ በጣም ነው የሚሰራው። ይሄ ነው ይሄንን ሳልመሰክር አልሄድም ብዬሽ ነው ሰው ፊትም ቆሜ እንደዚህ አውርቼ የማላቅ እግዚአብሔር በቃ ያደረገልኝ ይሄን ተባረ ለእግዚአብሔር ግን ክብር ክብሩን እግዚአብሔር ይውሰድ። ሃሌሉያ እግዚአብሔር ሆይ ክብር ለአንተ ይገባሃል። ኢየሱስ ክርስቶስ ጌታ ነው። ለእኔ የሆነ ልጅ ጸሎት ቤት ነበር የመጣሁት። በኑሪ ላይ ብዙ ነገሮች ነበሩ እና ጥያቄ ግን ለኑሪ ነበረ የመጣሁት ማለት ነው። በሰአቱ ስመጣ፣ ጸሎት ቤት ስመጣ ህጻን ልጅ መግባት እንደሌለበት አላቅም ነበረ። ግን በአጋጣሚ የህቴ ልጅ እዣት ነበረ የመጣሁት እዛ ጋ በቃ ሻይ ቡና በሉ ብያቸው ለቅቅያት። ሎርማነች ስትመጣ እንደዚህ ጽድት ያለች ልጅ ማለት ነው ወዲያው ጠላት ነጭ አደረጋት እና ሽፍታ ነገሮች ወጥተው ነበሩ። ከዛም በፊት ደግሞ የተቆራረጠ ደም ይወጣ ነበረ ካፍንጫዋ። ራሴን ትላለች በብዛት ራሷን መቋቋም አትችልም። አሁን ትላንትና ራስ ምታቱ ሊቆም አልቻለም እና ግን ያ የሚቆራረጠው ደም ቆመ። አናንት ጓይሉ ነው ስጪ እራጭበት ነበረ። ጠላት ይሄን መቋቋም አትችልም ብዬ ስል ያ ነጭ የሆነው ነገር እዚህ ጋር ስብስብ ብሎ ቁስሉ ሆነ። ሰዎች እንደዚህ ነው እንደዚህ ያስተፊባት ሲሉ፣ አይ ከዚህ በላይ መሄድ አይችልም እሱ ብዬ ስል ቃል እያወጣ ያን ዘይት ቀባው ነበረ። ያ ዘይት ስብስብ አድርጎ እዚህ ጋር መጣ። ይኸው ጠባሳ ራሱ ምንም የለውም እንዳለ ጥፍት ብሎ ነው የጠፋው።